ምንድን ነው ሰዎች አላሰሩት እንዳሉ ከሰዎች ጋር ትንሽ ችግር ውስጥ እንደገባ ምናምን ብቻ እንደዚህ የሚል ፖስት ነበር ያደረገው። ከአሁን ላይ የሚያመጡት እንግዲህ የቆየውን ቪዲዮ ነው። ወደ ላይ እያመጡ እየፖሰቱ ልጁ አለ፣ ደህና ነው፣ መኖሪ ነው አለ። ሞተ እኮ አልተባለም። የሰይጣን ጆሮ የደፈ ያልሆነ የሆነ ነገር እየተያወሩ በቶክቶክ እንትን እየቀበጣጠሩ ስላየው ነው እና ያው አንዳንድ ጊዜ እኛ የኛ ሀበሻ ደግሞ ታውቃላችሁ፣ ጥሩ ነገር ማምጠታችሁ እዚህ ጋር ብትሰሩ ማንም ሰው አይላችሁም በቃ። የሆነ ያልሆነውን ስትቀበጣጥሩ ግን እይተው ይበዛል። ሰው ከየት ከየት እንደሚመጣ አታውቁም። እና ጥሩ ነገር ብንሰብክ የተሻለ ነው። በቃ ሁልጊዜ ኔጌቲቭ የሆነ እንትን በቃ ነገር ምናምን የሰው ጋር እንትን እዚህ ያልሆነው ሆነው እያሉ ሲያለቅሱ ሚያለቃቅሱ ሰዎች ነው አብዛኛው ዩቱብ ላይም ቲክቶክ ላይም እንትን የሚለው እና እውነተኛ ወሬ ይዛችሁ መጣችሁ ማንም ሰው አዳማጭ የላችሁም። አብዛኛው በእኔ እንጃ ለምን እንደሆነ ባላቅም ማለት ነው እና ለልጁን አሁን የራሱ ቪዲዮ እየሰራውን ማንም ሰው አላየለትም። በእርግጥ እሱ ልጁም አዲስ አራዳ ፕሮፋይሉንም ስለቀየረ ይመስለኛል እይታው ቀዝቀዝ ያለበት፣ ሰው አላወቀውም። ያው በየስማቸው ሌላ ሌላ አካውንት ስለሚከፈት አብዛኛው ሰው የሱን እንትን የሱን ቻናል እያየ አይደለም። እንደ ድሮ በጣም ብዙ ተመልካች ነው ያለው እንግዲህ ከሁለት መቶ ሺ ሊሞላ ትንሽ የቀረው ነው፣ ግን የሚያይለት ሰው ግን በጣም ትንሽ ነው እና ስሙንም ስለቀ ስሙም ስለተቀየረ ሰውም አላወቀውም ይመስለኛል። ለዛ ነው አሁን ላይ ደግሞ ያው እነ ልውል ዘላለም ያግዙት ብዬ ባለፈው ሰርች የላችሁ ሼር አድርጉ ብያችሁ አብዛኞቻችሁ በጣም ነው ማመሰግነው አይታችሁታል ቪዲዮውን ታስታውሳላችሁ አንድ በማን ነው? የእሱ ጓደኛ ነው የልዑል ጓደኛ ነው። በሱ ቪዲዮ ሰርቼ እሱም ጠፍቷል፣ ግን የሌላ ድራማ ተከታታይ እየሰሩበት ነው እና አንድ ቪዲዮ ሰርቼ በዛ ቪዲዮ አይተውት እግዚአብሔርን ልዑል ሼር አድርጎት፣ የልጁን የኔን ሳይሆን የጓደኛውን ማለት ነው፣ የጠፋውን ጓደኛው ስሙ አያዘኝ እና አንዳንድ ጊዜ እኛ እንደዚህ ትንሽም እይታ ቢመጣም ትንሽም ሰው ቢያይ ሼር ካረጋችሁ ትልልቅ ዩቱበሮች ያግዟቸዋል። በቃ እኛ የግዴታ ብር ወይም ምን ምን አይደለም፣ ሼር እና ላይክ ማድረግ ራሱ ትልቅ እገዛ ስለሆነ ማለት ነው እና ይሄ ልጅ ሰላም እንደሆነ እንግዲህ ከልውል በጽሁፍ መልእክት፣ በራሱ ቻናል ገብታችሁ ሌላ ቪዲዮ እየለቀቀ ነው አበረታቱት ወንድሜን ብሎ የጽሑፍ መልእክት በልውል እንትን መጣ። ሶ አሁን ይህ ምንድ ነው እኛ እንደዚህ ሸር ባረግ ነው። እኛ በሾርት ቪዲዮ ምናምን እያመጣ እንትን ባለው ነው። እና እኛ ተመልካች የጠፋ መስሎን ነበር፣ ግን ልጁ አለ። በሰላም ነው እሱ መስራት ስላልፈለገ ቻናሉ ለሌላ ሰው ሰጥቶ እያሰራበት ስለሆነ ነው ብሎ ልውል ተናግሯል። የልውል ስለሚቀርበው እርሱ ጓደኛው ነው፣ በደንብ ይታወቃሉ። እና አሁን ይሄ አዲስ አራዳንም እነ ልውልድ ጋር ሼር አድርጋችሁ እውነት ቢያዩት እና ቢያግዙት ልጁ በጣም እኔ እንጃ ሆነት። እኔ ያንን ቪዲዮ ካየው በኋላ በጣም ነው ያሳዘነኝ። እግዚአብሔርን ነው ምላችሁ ማለት በሰው እንትን የሁሉ ጭንቀት የሁሉ እንትን መከራ አይመጣበትም ነበሩ። ለሰው አግዛለሁ ብሎ ምንም በማያውቀው ገብቶ ይሄው አሁን ቪዲዮ መስራት አይችልም፣ ስራ መስራት አይችልም። ሞር ከራሱ ጓደኞች እኳና አላሰሩት እንዳሉ እንግዲህ በራሱ ቻናል እንግዲህ ትንሽ የለቀቀውን ቪዲዮ ማየት ትችላላችሁ። እና እኔ ለማን እንደምታወሩ ራሱ ግራ ነው የሚያጋባ። ያው እነ ልውልም ሰሞኑን፣ ልውልም ጥሩም አይደለም፣ ዘላለምም ጠፍቷል። ያው እንግዲህ አንዳንድ ጊዜ እነሱም ስራ ስለሚደራረብባቸው ይመስለኛል። ግን ለማንኛውም ባሉበት ሰላማቸው ይብዛ። አሁን ላይ ልዑል ሰው ማገዝ ይቅር እና እሱ ራሱ ትንሽ ጥሩ እንትን አይደለም። አሁን ያለበት በተለይ ኤልሳ ጠፋሽ ከተባለ አንስቶ የምታዩትንም ደህናም አይደለም። ግን ግን ባሉበት እንግዲህ እግዚአብሔር ይጠብቃቸው። ወንድማችንም ቢያግዙት በጣም እንጃ የሆነት የእሱ ልጅ ነገር በጣም ያሳስባል። ያው አብዛኞቻችሁ ስላላያችሁት ነው፣ ግን የሱን ቪዲዮ ገብታችሁ ብታዩ በጣም እውነት እንትን ትሉለታላችሁ፣ ታዝናላችሁ። እና ለሰው ብሎ ያልገባውበት እንትን የለም። እና አሁን ላይ ጭንቀት ውስጥ ገብቶ ስራውን እንዳይሰራ ብዙ ጣጣ አምጥተውበት ለሰው አንዳንዴ ለሰው ብላችሁ ስትሯሯጡ የራሳችሁ ሕይወት ልክ እንደነ ዘላለም አሁን ለነ ዘላለም ለሰው ብለው እየተሯሯጡ ለህዝብ ለእኛ ብለው ማለት ነው። ግን እነሱ ደግሞ ለትዳራቸው ፍቅረኛቸው፣ ምናምን ባልሆነ ነገር እንትን የሚወዷቸውን ሰው እያጡ ነው እና ብዙ መስዋዕት እየከፈሉ ነው። በዚህ ስራ የሚሰሩት ወንድሞቻችን ክብር ይገባቸዋል። ደግሞ እነሱ የሆነ ችግር ሲገቡ ደግሞ በተቻለ እና አቅምኛ ብናገዛቸው የተሻለ ነው ብዬ ነው የማስበው። ጭንቀታቸው ያው አንዳንዴ ሁልጊዜ አይሞላም፣ ግን በእርግጥ እንደዚህ ደግሞ ሲከፋቸው ስታዩ ደግሞ በጣም ምንእንጃ ይደብራል። ሉልን ፊቱን ስታዩ የድሮ ሉል እና አሁን ላይ ያለበት እንት ስታዩ ትንሽ የሆነ በቃ ሙድ ውስጥ በጣም ምንትን ብሏል በቃ። በእርግጥ የምትወዱት ሰው እንደዚህ ድንገት ተነስቶ እንደዚህ ጠፋ ሲባል ይከብዳል፣ ግን ደግሞ ያልፋል። ማልፍ ነገር የለም እያለን በተስፋ እንኖራለን። አንዳንድ ሰዎች ደግሞ በቶክቶክ የሚያዩትን ሰው እያመጡ በየእንትኑ እየፖሰቱ ከዛ ልጁ እየሰራ ነው ልጁ እኮ ታግጥ ምንድን ነው ስራ አላሰሩኝ ብሏል። ያለው እኮ አውቆ ነው ምናምን እያሉ ሰው እንዴት በውሸት ይዋሻል? አንደኛ ነገር ይሄ ልጅ ረኒ በፍጹም እንዲህ ማይመስል ነገር ነው። አዲስ አራዳ ችግር ውስጥ ነኝ፣ ምንድን ነኝ ማስ አላሰሩኝ ብለው ነው ቪዲዮ ለመልቀቅ ያልቻልኩት ብሎ ራሱ በአንድ በቱ ተናግሮ የቆየ ቪዲዮ እያመጡ እየሰራ ነው ብለው ይፖስታሉ። አንዶ እግዚአብሔር፣ ወይኔ ስንት ሰው አለ ግን። በየቤቱ ሰው እንደ መልካችን እንደ እንትናችን አስተሳሰባችን ሁሉ በጣም እኔ እንጃ። በጣም አንዳንድ ሰው በተለይ ከባድ ነው። ሰው ጭንቀት ውስጥ ገብቶ እንትን ላይ እያለ እሱ ደግሞ ያልሆነ የሆነ ነገር ሲቀባጥሩ እውነት በጣም ነው የሚያናድደኝ። እኔ እንደዚህ አይነት ሰው በሰው እንትን መቀለድ ጥሩ አይደለም። አሁን ለማን እንደምትናገሩ አላውቅም። የሚያግዙት ሚኪ ሚኪ ጎጆም ስታዩ እሱም በራሱ እንትን ተወጥሮ ነው ያለው የራሱ ችግርም። እኔ ጃብቻ ብቻ ከባድ ነው ከባድ ነው ከባድ ነው ሀገሩ አንዳንድ ጊዜ እግዚአብሔር ልቦና ይስጠን። በተለይ በሰው እንትን ገብተው እንደዚህ ራሳቸው ደስ ሲልባቸው ያሳዝኑኛል። የሆነት በራሳቸው ችግር እኳን እንደዚህ የሆነን ትን ቢል ኦኬ ትላላችሁ፣ ግን ደግሞ ምንም በማያውቁት በሰው እንትን ደግሞ ትንሽ ይከብዳል። ግን ደግሞ እንግዲህ ያው አንዳንድ ጊዜ ሁል ጊዜ ደስታ ሁል ጊዜ እንትን የለም። አንዳንዴ ለበጎ ነው ብሎ ማሳለፍ ነው ልውልም ዘላለምም እንግዲህ እንግዲህ አሁን ፖስት ከፖስት ምንድነው? ቪዲዮ ራሱ አንድ ሁለት ቀን እየሆናቸው ነው። ያው ረነሱ እንግዲህ ወደ ራሳቸው እንትን እስከሚሉ ድረስ እውነት ይችልጅ ደግሞ ምንባላት ሲያመስ ማን አሸናፊ የተባለው አግቷትም ከሆነ እሱንም አጣርተው እንግዲህ እውነቱ ሲደርሱበት ሉል ምንም አይነት ጥፋት እንደሌለበት አሁን እሱ ሉል እሱ ጥፋተኛ እንደሆነ መታሰላት ጠይቀች ባለፈው ታግቼ ሳለ ምን ባላት በሱን እንትን ላይ ሊሆን ይችላል። በእኔ ምክንያት የኔ ሰዎች አግተዋት እንዳይሆነ እያለ እራሱን ያጨናንቃል። ግን ምስኪን እንዴት እንዳሳዘነኝ እውነት። እሷ ከፈለገችው ትመጣለች። እንግዲህ ያው ሁለታቸው እንትን ካለ ፈጣሪ ያጣመረውን ምንድን ነው ማንም ሊለያየው አይችልም። በመጀመሪያ ሁለታቸው እንትናቸው ከሆነ የትም የትም ቢሄዱ ይገናኛሉ። ዋናው እሷ በሰላም ካለች ማለት ነው። እነዚህ ሰዎች ካላገቷት እንግዲህ ይገናኛሉ ብለን ተስፋ እናደርጋለን። እነሱም ወደ ድሮ ማንነታቸው እንግዲህ ወደ ስራቸው ሙሉ እንትናቸውን አድርገው ሰብሰብ አድርገው እንደሚመለሱ ተስፋ እናደርጋለን። ሉልም ሆነ ዘላለምም ይከብዳል ግን ያው እንግዲህ... መቼ ነው ምንም ማድረግ አይቻልም። የምትወዱት ሰው ደግሞ ሲርቃችሁ ትንሽ ይከብዳል፣ ግን ምንም ማድረግ አይቻልም። የማይቻል ነገር የለም። ለማንኛውም የምወዳችሁ የማከብራችሁ ውድናት ተመልካቾች የዛሬው ቪዲዮን ይመስል ነበር። ከተመቻችሁ ቪዲዮ ላይክ ያደረጋችሁ ጀምሩ። ስትገቡ ፕሊስ ላይክ ያደረጋችሁ ጀምሩ። ሰላም እና ፍቅር ተመኞላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደረሰን ብቱ ባይ ባይ